አመሰግናለሁ እኔ እራሱ ይገርመኛል እውነት ስለማያውቁት ነው ታውቅኛለህ በደንብ ለምታውቅ አንተ የሚገርምህ ልጅ ነው አሉ በደንብ ለምታውቅ የሚገርምህ በጣም መገናኘት ሁሌ እስካሁን ፈተና የምትሆንብህ እስካሁን ያላወኩ ሰው እስካሁን የምገርምህ ልጅ ነህ ግን አንተ ደህና የምሆንብህ ትምህርት ቤቱ ተመቸህ አዲሱ ትምህርት ቤት አዎ አዎ አዎ ያበደ ያበደ ያበደ ቀየሩ እና አሰሩ ማለት እንደዚህ መሆኑ ላይፍ ላይ እየሰራን ነው። እየሰራን ነው። ስሩ ስሩ ቶሎ ቶሎ ስሩ ቶሎ ቶሎ ይጨረስ። እነ ቢዛ ምናምን ሁሉም እየሰሩ ነው። ወንድሜ ትመቸኛለህ። የምር ጥሩ ወንድሜ ነው። ተንከባከቡልኝ። አረ ንከባከብ ምን እንደሚልህ ብትሰማ፣ ማለት እንደዚህ አይነት ነገር የለም። ግን እኔ ምንም ቢሆን ወገሩት ምናምን፣ አይ ምንም ቢሆን ክፉ ያደረገ ቀኝሽን ለመታሽ ግራሽን ስጫም የሚባለው፣ ክፉ አረገ፣ ክፉ ሆኖ እየሰሩ ነው ሌሎቹ ሰንታ አለ ምን ሰው ተውናል። እናንተ እየቦዘናችሁ ነው ወይ? ወለሞ በጣም ሰው ነው። እየቦዘናችሁ የአንዳንድ ሰዎች በተለይ ደሞ በተለይ ደግሞ ኪሩ የሚባሉ ቤካ ምናምን ባባ ቤካ ባባ ምናምን እነሱ እነሱ ምናምን እናንተ ጋር ገጸ ባህሪ ስሙ ማን ነበር? ገጸ ባህሪ ስሙ ማን ነበር? እናንተ ጋር የእሱ ስሙ ማን ነበረ? ስም ናታ ናታ እነ ናታ ምናምን ናታ ናታ ነው። አስፈላጊዎች አይደሉም። ብዙም አስፈላጊ አይደለም። ያው እነት ጥሩ ሰዎች ስለሆኑ አረ እኛም እንዳንተ ሆነ አንድ ሌሎቹ እየሰሩ እየጠበቅኩ ነው ሁላችንም ያው ነው። እኔ ጌታ እየሱስ ነደድኩ

ወጭ ምናምን ይላል። አንተ በእናት ሌላ ታሪክ ውስጥ ገብታል። ያው እንደዚህ አይነት ላይፍ ያሳለፈ ነው ያለው። ቀረኛ አንተ ነበርክ፣ ቁማር ጀመርክ ብለ ብለ ቁማር ነው እንዴ? እና ታዲያ ደና ነገር የሚሰራ ይመስላል

ስማ፣ ቤካ ቤቃ ክርስቶስ ነ ቤቃ ራስን አስከ ማየት አልፈልግም። እኔ ራሴን አላጣም። እኔ ራሴን እንዳላጣ የሚያደርጉ ብዙ ሰዎች አሉ። ሰራው ቀልድ መስሎሃል? ሰጋው ሰኞ እንገናኛለን። ሰጋው ሰኞ እንገናኝ፣ ነገ እንገናኛለን። ነገ የለም ሲል አራለኝ። እኔ መቼ እግዚአብሔር ይመስገን ነገ አለኝ። በቃ ነገ እንገናኛለን። ና ና ና በእናትህ

አሁን ሁለት ነው የሚፈነደው። ከሰላሳ ሦስት በፊት ነው የሚፈነደው። ሁለት ላይ ነው የሚፈነደው። ስሚ ጥሩምቤ ዘጠና ላይ በቃ ጥሩምቤ ወይ እስቲ አንድ ዘፈን ወይ አንድ ዘፈን እ አንድ ዘፈን ዘፈን። አዎ ቤካ ቀይ ድረሰኝ እንዴ! እና እንዳዘፍኝ አጣት ነው እያለኝ ነው። አላለም። ምን አልቆለችም ያምርያው እሺ፣ ምን አይነት ዘፈን? የፈለክሽን እስኪ ጋብዥን፣ እስቲ አንኔንም ኦዲንስንም እኩል ጋብዥን። ምን ዘፈን የፈለክሽን፣ ምን አይነት ዘፈን? ምን ለጊዜው አንድ ያጥላት

እኔ አይደለሁም የተበደልኩት ከፍቶኝ ሳድር አልችል

አሁን ነው ኖር ማለት ነው። አሁንማ ህዝብ ይወቅልኝ። አሁን በቃ አሁን ድንጭሽ ያምራል እያሉ ነው። ኦ፣ በእውነት ዋው ዋው! ችግር የለውም። ቴንኪዩ፣ አመሰግናለሁ።